ሁሉ የምትገልጣል ይወጣቸው ዘመን ሁሉ ጸጋው በእናንተ ላይ ስለሆነ ክብሩ በእናንተ ላይ ስለሆነ ኪዳኑ በእናንተ ላይ ስለሆነ አሁን የናቁ ሰዎች ሁሉ ተመልሶ ያከብረሃለሁ። አሁን ዝቅ ያደረጉ ሰዎች ሁሉ ተመልሶ ከፍ ያደርጋለሁ። አሁን የማይ

ስድስት ቁጥር ከስምንት ጀምረን አብረን እናያለን። ስጢፋኖስም ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበረ። የነፃ ውጮች ከተባላቸው ምኩራብም ከቀሬናና ከእስክንድሪያም ሰዎች ከክሊቅያና ከኢስያም ከነበሩት አንዳንዶቹ ተነስተው ስጢፋኖስን ይከራከሩት ነበረ። ይናገርበት የነበረውንም ጥበብና መንፈስ ይቃውሙ ዘንድ አልቻሉም ይላል። በዚያን ጊዜ በሙሴ ላይ በእግዚአብሔር ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። ሕዝቡንና ሽማግሎችንም ጻፎችም አናደዱ። ቀርቦም ያዙት፣ ወደ ሸንጎም አመጡትና ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብ ነገር ለመናገር አይቶም። ይህ የናዝረቱ ኢየሱስ ይህን ስፍራ ያፈርሷል ሙሴም ያስተላለፈውን ሥርዓት ይለውጣል ስል ሰምተናል እና የሚሉ የሐሰት ምስክሮችን አቆሙ። በሸንጎም የተቀመጡት ሁሉ ትኩር ብሎ ሲመለከቱ እንደ መልአክ ፊት ሆኖ ፊቱን አይሁድ ይላል አልችልም የምትለው ነገር አቃተ የምትለው ነገር ከበደ የምትለው ነገር በጸጋና በኃይሉ እግዚአብሔር ያስከትላል በዚህ ቃል ክፍል ላይ ስንመለከትበት ጊዜ አንድ እስጢፋኖስ የሚል ባሪያ እናገኛል። እስጢፋኖስ የሚገርማችሁ ነገር በሚያገለግልበት ጊዜ በጸጋና በኃይሉ ተሞልቶ እያገለገለ ነው ያለው የሚገርማችሁ ነገር እስጢፋኖስ እያገለገለ ያለው በጥበብ ብቻ ተሞልቶ አይደለም እስጢፋኖስ እያገለገለ የነበረው በወሬ ብቻ ተሞልቶ አይደለም እስጢፋኖስ ይናገር የነበረው በሌላ ነገር ላይ በምድራዊ እውቀት ላይ ተሞልቶ አይደለም። እስጢፋኖስ ይናገር የነበረው በጸጋና በኃይል ተሞልቶ ይናገርበት ስለነበረ የምናገረው ቃል ሊቋቋሙ ዘንድ አልቻሉም ይላል ሀያ አስራ ሰባት ላይ መርገም እስከማይቋቋም ኃይልና ጸጋ ያገኘሃል። ጨለማ እስከማይቋቋም ኃይልና ጸጋ ያገኘሃል። የሚገርማችሁ ነገር ኃይል ግንና በጸጋ አገልግሎቱን ስለጀመረ በመንገዱ ጎዳና ላይ የሚከራከሩ ክርክራቸው እስጢፋኖስን መቋቋም አልቻለም። እነሱ ይከራከር የነበሩት ወይም ይናገር የነበረውን የአንድበቱን ቃል መቋቋም አልቻሉም ይላል። ምክንያቱም በወሬ ስለ አይደለ በአህመ ስላይደለ ስለ አይደለ በትልያይ በጎሳ ስለ አይደለ መንስዩ በጸጋና በኃይል ስለሆነ፣ በጸጋ የተነሳችው ሰዎች የተኛውም ድህነት የተኛው መርገም እናንተ በመንገድ አያቀውምም። አሚገርማችሁ ነገር ሰው በራሱ አጭም የጀመረው ነገር ሊያቆም ይችላል። ሰው በራሱ ጉልበት የጀመረው ነገር ሊያቆም ይችላል። ነገር ግን በጣም የሚገርማችሁ ነገር በጸጋና በኃይል የተሞላ ነገር ቾካባሲና እግዚአብሔር ዝማሬን በጸጋና በኃይል ከሰጠልኝ፣ እግዚአብሔር የሆነ ቤት በጸጋና በኃይል ከሰጠ፣ እግዚአብሔር የሆነ ድርሻ ለአንተ ሰጥቶ በጸጋና በኃይል አንተን ካስነሳ፣ በህይወቱ ጎዳና ላይ የተኛውም አይነት ማዕበልና ነውጥ ሊኖር ይችላል፣ አንተን ግን አያስመልሰውም። ያንተ ህይወት እንደጀመርከው በጸጋና በኃይል እንደሆነ ወደ ፊት ይከተላ አተክሩ ያለው ሰው ጨበጣ ድርግና ወደ ፊት ይከተላ ለበለው ሲ ድገምና ወደ ፊት ይከተላ በለው። አንድ ጊዜ ድገምና ወደ ፊት ይከተላ በለው። በጣም ይገርማችሁ ነገር በሁለተኛ ነገስ ላይ ምዕራፍ 6 ላይ ሄደን ስንመለከት ጻጋው አለ ግን የጠፋቸው ነገር አለ። ጻጋው አለ ግን የጠፋ ነገር አለ። አሁን ለብዙ ሰው ጻጋው አለ ግን የጠፋ ነገር አለ። ጸጋው ስላለ ግን ተስቦ ነው የሚወጣው። አልገባሽም? ምንም ማድረግ አልችልም። የገባው ገቢ አድርጓል። የሚገርማችው ነገር በስድስተኛው ምዕራፍ ላይ ስትመለከቱ አንድ ኤልሳን እንመለከታለን። ኤልሳ ከነቢያቶች ልጆች ጋር አብሮ ነው ያለው። እሱ አብሮ ከነሱ ጋር በነበረ ጊዜ የሚገርማች ነገር ጸጋው፣ ግን ከነሱ መሀል የጠፋ ነገር አለ። አሁን ላንተ ጸጋው፣ ግን ከቤቴ ላይ የሌለ ነገር አለ ያልመጣ ነገር አለ። ያለያዝከው ነገር አለ። ፀጋው ግን አለ፣ ግን የሄደ ነገር አለ። ካመንክ በፀጋው ኃይል አንተ ወደ ቤት እስከሚደርስ ድረስ ተስቦ መጥቶ ይጠብቃል። ይበቃል። እስኪ ከእኔ ጋር እስኪ በሕይወቴ ላይ በለው፣ እስኪ የጠፋ ነገር በለው፣ ፀጋው ስላለ ተስቦ ይመጣል በለው። ድገምና በለው። እስኪ በሕይወቴ ላይ በለው፣ የጎድለ ነገር ጸጋው ስላለ ባለበት ቦታ ላይ ተስቦ ወደ ሕይወቴ በቅርቡ ይመጣል። አጠገብ ብለ ያለው ሰው ጨበጣ አድርጌ ያዝና፣ ፀጋው አለ በለው። እባክህ ድግምና፣ ፀጋው አለ በለው። ዘና በል በለው። እባክህ ድግምና፣ ያዝና፣ ዘና በል በለው። ምክንያቱም በለው፣ ፀጋው አለ በለው፣ ፀጋው ስላለ በለው፣ እየጠፋው ነገር በለው፣ ተስቦ ይመጣል በለው። እኛ ብዙ ጊዜ ለጠፋው ነገር እንጨነቃለን እኛ ብዙ ጊዜ የኛ ጭንቀታችን ለጎደሎ ነገር እንጨነቃለን። ግን ያለው ነገር አናቅም፣ ያለው ነገር አናቅም፣ ግን ለጠፋው ነገር እንጨነቃለን። ግን ዞር ብለህ ስትመለከት ካንተ ቤት ላይ የሆነ ነገር ጠፋ እንጂ ጸጋው አልጠፋ፣ የሆነ ነገር ጎደለ እንጂ ጸጋው አልጎደለም። ወይኔ ጸጋው በቤቴ ሙሉ ነው የሚል ሰው ጮሁ አሜን። አይልም ከኔ ጋር የሚገርማችሁ ነገር እነሱ የነቢያቶች ልጆች የሚያመልኩ ሰፈራ ስለጠበባቸው ሄደን ምሶሶ ቆርጠን እናምጣ ብሎ ከነቢያቶች ልጆች ጋር ተመካክሮ ሄዱ። እነሱ ከሄደ በኋላ ተቸግሮ ነው የሄዱት። በሄዱበት ጊዜ የእነሱን ባዱነቱን አጋንቱ ያውቃል። ያንተን ክፍት ያውቃል። ጠላት በዛ ክፍት ላይ ገብቶ አንተን የሆነ ሁኔታ እንዲከስ ነው የሚፈልገው ኦልሬዲ እነሱ እነሱ ተውሶ ነው ያመጡት። የራሳቸው አልነበረም። ተውሶ ያመጡትን ይዞ ሄዱና እየቆረጡ በድንገት ዮርዳኖስ ላይ ወረደ ውሃ ውስጥ ከገባ በኋላ ግራ ተጋቡ፣ ተስፋ ቆረጡ፣ ተጨነቁ፣ የሚሆነው ነገር አጡ። ከዛ በኋላ በጣም ቀድማችሁ ነገር ቀጥታ ወደ ውሃ ውስጥ ከገባ በኋላ ያምናሉ። ኤልሳ አሉ ጸጋዋል። ትናንትና አሁን ያልነበረ ነገር ሁሉ ያመጣ ሌላ ነገር አይደለም፣ አባቱ አይደለም፣ እናት አይደለም፣ ዘመድ አይደለም፣ ቤተሰብ አይደለም። አሁኑ ነገር ያመጣ ሁሉ ጸጋው ነው። ኦላዲያና ለሚያመነሳው ትንብልታ አለ የአሁኑ ደረጃ የአሁኑ ከፍታ የአሁኑ ነገር ጸጋው፣ ትላንትና ከመጣ እርግጠኛ ሆኜ ይናገራለሁ። አሁን ያልነበሩ ነገሮቹን ሁሉ ጸጋው ሲቦ ያመጣሃል። ከሰማን ከደቡብ፣ ከአራቱ አቅጣጫ ተስቦ ወደ ቤታቸው የሚመጣ ሲከታ አለ። ማን ነው ከኔ ጋር ጮሆ አሜን የሚል ሰው? በጣም የሚገርማችሁ ነገር ቀጥታ መጣና ጸጋው ስላለ ጸጋው ስላለ ነገሩ ለኤልሳ ለኤልሳስ ነገሩ ኤልሳ ምንም አይነት ነገር አላለም። ምንድነው ሲባል፣ ስማ አለ። በእኛ ውስጣችን ጸጋ አለ፣ የሚወራ ጸጋ አለ፣ ብዙ ሰው የተረዳው ጸጋ አለ፣ በብዙ ሰው አይምሮ ላይ የገባ ጸጋ አለ። ግን የጎደለብኝ ነገር አለ። ድንገት ተውሰን አምጥተን ነበረን፣ በመካከላችን ላይ የለም። አሁን ጠብቷል። የት ነው ወደቀው? ወዴት ነው ስል እዛ ጋ ዮርዳኖስ ወንዝ ላይ ወደቀው እሱ እና እ ቦታውን ያሳያል ልክ ኤልሳ ከባሪያው ጋር ሄደ ሄደው ወደየት ወደቀው ስል እሱ ቀጥታ ማለት ነው ወደዚህ በኩል ነው የወደቀው ስል አጥቃጫውን ሲያሳይበት ጊዜ ኤልሳ አልደክምም። አለፈ። ምንም ነገር አላለም። የሚገርማችሁ ነገር ቅጠሉን ወሰደ እና ውሃው ላይ ጠባ አደረገ። በጸጋው ኃይል ቅጠሉ ብረቱን ስቦ አመጣ። በጸጋው ኃይል በረከቱን ስበህ ታመጣለህ። በጸጋው ኃይል ስኬቱን ስበህ ታመጣለህ በጸጋው ኃይል የሆነ ድል ፋንታ ላንተና ለቤተሰቦች ሲበህ ታመጣሃለ። ማነው ከእኔ ጋር ጮሆ አመያን የምል ሰው? እሺ አጠግብላለጽጭምጠር ግያዝእና ስማ በለው እባኬ ሀያ አስራ ሰባት ላይ እምቢ ያለ ነገር ላንተ በለው። በጸጋው በለው ተስቦ ይመጣል። ፀጋ ስላለ ለሄደው ነገር በለው፣ ለጠፋው ነገር በለው፣ አትጨነቅ በለው፣ ሽመጣል በለው። ታምናለ የጎደለ ነገር ይመጣል፣ ታምናለ። የጠፋ ነገር ይመጣል፣ ታምናለ። ከቤት የራቀ ነገር ይመጣል። ከህይወት የራቀ ነገር ይመጣል። ጸጋው ስላለ ተስቦ ይመጣል። አንድ ሰው ጆሃመ የሄደን ያንተ የሆነ ታንስ፣ ያንተ የሆነ እድል 2017 ላይ ጸጋው ስላለ ከሄደበት ተስቦ ይመጣል። ለሚያምኑ ሰዎች በእናንተ ላይ ባለው ጸጋ የሄደውን በረከት በእጥፍ ድርብ ጠርቻለሁ። የሄደውን ስኬት በእጥፍ ድርብ ጠርቻለሁ። አንድ ሰው ከእኔ ጋር እድሉ አላለፈም በለው። ባክ ይደገማል በለው። ስማ በለው። ጸጋው ስላለ እድሉ አላለፈም፣ ቻንሱ አላለፈም፣ ተመልሶ ያገኛል በለው። የሚያመን ሰው አለ። የሚያመን ሰዎች አላችሁ? እጃቸውን ከፍ አድርጉ ጸጋው ስላለ ነበረ ያ እድል መጥቶ ነበረ፣ የውጭ እድል መጥቶ ነበረ፣ የሆነ እድል መጥቶ ነበረ፣ ግን ጠፋ፣ ግን ሄደ የምትሉ ሰዎች መለክታል። እጅን ከፍ አድርገ 2017 ላይ ጸጋው ስላለ የሄደ ነገር ተስቦ ይመጣል። ጸጋው ስላለ የሄደ ነገር ካለበት ተስቦ ይመጣል። በላይ ላይ ያለው ጸጋ ዲሽ ዓለም ላይ ያለው ቲቪ ሁሉ እንደሚስብ እላይ ላይ ያለው ጸጋ በረከትን በሙሉ ይስባል። ሰላምን በሙሉ ይስባል። አንድ ሰው መአንድ ሰው አጠገብ ላለው ሰው ጫበጠርቀ ያዝና፣ ስማ በለው፣ በላይ ላይ በለው፣ ጸጋ አለ በለው፣ የሄደ ነገር በለው፣ ተስቦ ይመጣል በለው። ብዙ ሰው ይጨንቃል፣ ተስፋ ይቆርጣል፣ ግራ ይጋባል፣ ይወዛገባል፣ ስለማያውቅ ምንም ያልተነካ

ሲመጣ ያለው እላይ ላይ በለው በዓለም ላይ ያለውን በረከት ሁሉ ሲቦ የሚያመጣ ፀጋው አለ። ድሃ አይደለክም። ታምናለሽ? ሊባርኪ ታምናለህ? ትናንትና ገና ልትወለድ ከእናቴ የማይጸነ ከወጣበት ጊዜ ጀምሮ እስከዚህ እያሳደገ። ይህን ኑሮ ያመጣ ይህን ክብር ያመጣ ይህን ደረጃ ያመጣ ይህን ሞገስ ያመጣ ይህን ከፍታ ያስረገጠ የጸጋው ጉልበት ካመንገው ቀጣ ያመጡ ላይ ያ ለመሸከም የሚከብድ የኢኮኖሚ በር አሜን፣ ይሁን ለመያዝ ለተገሾ የሚከብድ ያራስ የሆነ ከፍታ ልክ ለጴጥሮስ በመረቡ ላይ ከገባ በኋላ እንዳቃተው ላንተና ለተገሾ የሚከብድ ትልቅ ስኬት ሃያ አስራ ሰባት ላይ አንተን ሲያገኘ ያለው አንቺን ሲያገኝ አየው። አንድ ሰው ጮሆ አመን ጻጋው አቅም አለው። ጻጋው መሳብ ይችላል። ጻጋው ከዓለም ልጥራ ይችላል። ጻጋው ከትቢያ ያነሳል። ጻጋው ከአመድ ያነሳል። ከጻጋው ከቀዝቂታች ወደ ከፍታ ያወጣል። አንድ ሰው የእግዚአብሔር ጸጋ በለው። በዚህ ዓመት ላይ በለው፣ እኔንና በለው፣ ቤትን በለው። ያከብራ ሰው ሰፈራ ሰጥቶ አይደለም፣ ሰው ያገለግል ብሎ አይደለም። ጸጋው ግን የዓለምን ካርታ በእጅ ያሳልፈው ይዘታል። ሰዋችቡ አይደለም ሰው ስራ፣ ነግድ፣ ተንቀሳቀስ በዚህ ውጣ ብሎ አይደለም። ጸጋው ግን የዓለም የቢዝነስ በር በአንተና በቤት አሳልፎ ይሰጣል። አንድ ሰው ጮሆክ ንገራመ ማንም ባያ ክብሪ ማንም ሰፈራ ባይዛ ጸጋው ከፍ ስለሚል ለቲና ልጆች በጠላት ፊት ከፍ ይላለው ወይ አንድ ሰው ጮሆ ከንቀራመ መከበራቸው አይቀርም። በቀራው ዘመን መወደዳቸው አይቀርም። በቀረው በቀራው እድሜያቸው ላይ በሰውም በስታት በታላላቆች በአዋቂዎች። መወደዳቸው አይቀርም። መከበራቸው አይቀርም። ምስጢሩ ፀጋው ነው። ምስጢሩ መንፈሱ ነው። ምስጢሩ ኃይሉ ነው። ፀጋው ስላለ ቤተሰብ ያከብርሃል። ፀጋው ስላለ በጎረቤት መካከል ትከበራለህ። ፀጋው ስላለ በአደባባይ ትከበራለህ። ማን ጮኸበ መለክት አለ። በኢትዮጵያም ያላችሁ ከኢትዮጵያ ውጭም ያላችሁም በሕይወታቸው ዘመን ሁሉ ዘመድ ስላለ አይደለም፣ ቤተሰብ ስላለ አይደለም፣ የሆነ ታላቅ ወንድም ስላለ አይደለም፣ የሆነ አቅም ያለው ቤተሰብ ስላለ አይደለም፣ እላይ ላይ ጸጋ ስላለ እግዚአብሔር በሕይወት ዘመን ሁሉ ዝቅ ዝቅ ሳይሆን አንተን ከፍ ከፍ ያደርግሃል። መልእክት አለ። እዚህ ጋር ያላቸው እዚህ በዓለም ዙሪያ ሁሉ የምትከታተሉ ሕይወታቸው ዘመን ሁሉ ጸጋው በእናንተ ላይ ስለሆነ ክብሩ በእናንተ ላይ ስለሆነ ኪዳኑ በእናንተ ላይ ስለሆነ አሁን የናቁ ሰዎች ሁሉ ተመልሶ ያከብራሃሉ። አሁን ዝቅ ያደርጉ ሰዎች ሁሉ ተመልሶ ከፍ ያደርጋሉ። አሁን የማይርባ ነው ያሉ ሰዎች ሁሉ ተመልሶ በክብር ስም ያወራሉ። ጸጋው ስላለ ስትከበር አያለሁ። ጸጋው ስላለ ከፍ ስትል አያለሁ። ኤልሳ በጸጋው እንደተፈቀ ባልቤት ጓዳ በጸጋው ስትፈልጉ አያለሁ ይነ የሚል ጮኸ አመ ጎረቤት ያላ አንቺን በጸጋው ምክንያት ዓለም ሁሉ ያከብርሃል። ቀሪው ዘመን ላይ አንተ የምትከበረው በጎሳ አይደለም፣ በዝንድና አይደለም፣ በዘር አይደለም። የምትከበረው በጸጋው ክብደት፣ የምትመረጠው በጸጋው ኃይል። እግዚአብሔር አምላክ በአይዛ መካከል የአንቺን ማንነትን ያከብረሃል። ማን ነው እኔ ጋር ጮሆ አሜን ብሎ የሚቀበል ሰው?